ስትጠረጠረሽ ቤትሽን እኮ በስምሽ አዙሪ ይልሻል። ድሮም ቢሆን ታርጌት ቤቱ ብቻ አልነበረም፣ ምክንያቱም ከዛ በላይ ሀብት እንዳለኝ ታውቅ ስለነበር እውነት ግን ቤዛ አንቺ ነሽ እንደዚህ እያወረሽኛለሽ። ያው እንደነገርኩ ለማመን በጣም የቸኮልኩ ይመስለኛል። ትንሽ ከራሴ ጋር የጥሞና ጊዜ ያስፈልግ ሮቤል፣ ማቴ ነው ሮቤል። አሁን በእጄ ነው ማጠፋ

ታውቂያለሽ፣ በዚህ ሰዓት እኔ ለማጥቃት የማይፈልግ ሰው የለም። እውነት ቢሆንም ግን ዋሽተሃኛል። አዎ ዋሽቻለሁ፣ ምክንያቱም ይህን ነገር ስታኪ ትጠይኛለሽ ብዬ አስቤ ነበር። የአሳሚ ሳሩን እዚህ ቤት ልኳታል፣ ዶክተሩ ደግሞ ይህንን ሴራ እየጎነጎነ ነበር። ምንድን ነው የምትለው? የሁለቱም የጋራ ጠላት ሆኛለሁ እያልኩሽ ነው። ወይ ማን ያውቃል፣ የጠላት የጠላት ወዳጄ ነው በሚል ሁለቱም ተቀናጅቶ እኔን ከአንቺ ለማነጠል እየሰሩ ይሆናል። ሳሚ አንተ እና ሮቤል ይላል፣ አንተ ደግሞ ሳሚ እና ሮቤል። እሺ ቆይ እኔ ማናችሁ ልመን? ግድ የለሽም የእኔ ፍቅር፣ ከነዚ አታሊዎች ይልቅ ባልሽ ነመኝ። ሱራፌል አንተም ቢሆን እኮ ውሸታም ነህ። እሺ የእኔ ፍቅር፣ ለዚህ ጥፋቴ ለመቀጣት ዝግጁ ነኝ። እሺ አሁን ተነሽና ፊትሽን ታጠቢ፣ እኔ ቆንጆ ምግብ ሰራልሻለሁ። ደግሞ ማድረግ ከፈልግሽ ዋና መኝታ ቤት ሄደሽ ረፊ። በዚህ ሰዓት መብላት የሚያሰኘኝ ይመስላል? ይኸውልሽ የእኔ ፍቅር፣ ጠላቶቻችን ለጊዜው ያሸነፉ ቢመስላቸውም እግራችን ስር መውደቃቸው የማይቀር ጉዳይ ነው። እስቲ መጀመሪያ ጠላቶችን በደንብ ላይ ይቼ ልወቅ። አሁን ውጣል፣ ቤዛ ውጣል። ልዩ ራፊል ቆያልከኝን ነገር አደረግኩ አይደለም። ለምንድን ነው ልጅኝን ማሰጠኝ? ጥንዶቹ እስካሁን አልተለያዩ። ስለዚህ ስራሽን በአግባቡ አልተወጣሽም ማለት ነው። አረ በፈጠረ አምላክ ይሁን ነበር ሮቤል። በቃ እኔን ከዚህ ነገር ውስጥ አውጣኝ። እኔ የምልሽ የልጅሽ አባት ማን ነበር? ለምን ጠየከኝ? ለነገሩ ማንም ቢሆን አይመለከተኝም፣ ግን አንድ አሳብ መቶልኝ ነበር። ለምን ይዲ ሱራ ፊልን ልጅህ ነው አትይውም? ምን? ቤዛንም ሊሆን ይችላል። ዋናው ታርጌታችን እሷ አይደለች? በፍጹም ማድረግ አልችልም? ላድርገው ብል እንኳን ልጄን ከመውለዴ ከአምስት ዓመት በፊት እኔ ሱራፌልን አላውቀውም። እሱን እኔና እና አንቺና ሱራፌልን የምናውቀው ቤዛ በምን ልታውቅ ትችላለች? አይሆንም ሮቤል፣ ልጄን ስጠኝና እኔን ከዚህ ታሪክ አሰናብተኝ። እዚህ ታሪክ ውስጥ የገባ እንደ ቀልድ ይሰናበታል ብለሽ ነው የምታስቢው? ሁሉም እኮ እንደ ቀልድ ገብቶ ሰምጦ ነው የቀረው። ደግሞ መነኝ። ይሄንን ነገር ባደርግ ቤዛ ራሱ ልትነቃብኝ ትችላለች። አንቺ መኝ? እሳቱን ከስር ከስር ካራገብሹ በደንብ ሊቀጣጠል ይችላል። እሺ ልጄን አንድ ጊዜ ብቻ አሳየኝ። መጀመሪያ እሳቱን ለማቀጣጠል እዛ ቤት ተመልሰሽ ሂጅ። ሁለቱንም እዛ ቤት ካገኘሻቸው ለአንቺ በጣም አሪፍ ነው። ቆይ ግን ለምንድን ነው እነሱ ላይ በዚህ ልክ ክፉ ይንክባቸው? የእኔም ምክንያት ተይውና፣ አርጌ ያልኩሽን ብቻ አድርጌ። ይህንን ማድረግ አልችልም። ልጅሽን ምንም አላደርጋ ነው ይመስልሽ? ትዕግሥቴን ባትፈታተኝ ጥሩ። አሁን ቀጥ ብለሽ እነ ቤዛ ቤት ሂጅ። ውረጅ ከመኪና ውራጅ እኮ ነው መቼ። እሺ በቃ ቢያንስ አንድ ጊዜ ብቻ እንኳን ድምጿን አሰማኝ። በጣም ናፍቃኛለች። አንድ ፊቱ ስራሽን ስጨርሺ ልጅሽን አስረክብሻለሁ። ዴኔ ገለመሌ ምናምን የሚል ከሆነ ደግሞ ልጄ ያለችው ሮቤልጋ ነው በዩ ይሁልሽ። በዚህ መሃል አንቺ ስራሽን በደንብ አርገሽ ማራገብ ነው። ይሄ ሁሉ ስሞታ ሰምታ መቼም መቼም ይቅርታ አታረግለትም አይደል? ቆይ ባታምነኝስ ሁሉም ነገር ተራውሸት እንደሆነ ከደረሰችበትስ ትወናሽን በትክክል ከተወጣሽ ምንም የማታምንበት ምክንያት አይኖርም። ዋናው እሷን ለማሳመን የምትጠቀሚው ዘዴና ብልሃት ነው። በነገራችን ላይ የምታወሩትን በሙሉ ላይ መስማት ፈልጋለሁ። በአሁኑ ምንም አይነት ስህተት አልፈልግም። ተጠንቅቀኝ ስራሽን። ትናንትና ማታም ቤት አልመጣም። ስልኩ አይሰራም። ይሄ ነገር ግን በጤና ነው ትላለ። የነዛ እርጉሞች ስራ ነው። ማናቸው ደግሞ ደም እርጉሞች? ያ የተረገመ ሱራፌልና ዶክተር ሮቤል የነሱ ስራ ነው። ሁሉም ሴራ የእነሱ ነው። ሁለቱ አንድ ላይ ናቸው። ግን እኔን ማንም ሊያምኔን ፍቃደኛ አይደለም። ምናልባት ቀንጅርት ያወቀው ሚስጥር፣ የሁለቱም ሚስጥር ይሆናል እያልከኝ ነው? በእርግጠኝነት ነው ሚስጢሩ የሱራፊል ብቻ ቢሆን ኖሮ ቅንጅርቲ ለኛ ለመናገር በዚህ ልክ አይፈራም ነበር። አሁን እኔ የቅንጅርቲ መጥፋት ነው እንጂ ይሄ ነገር አያስጨንቀኝም። በቃ ሳሚ፣ ይህን ነገር ግን ለፖሊስ ብናመለከት ይሻላል። ግድ የለም ይሄን ጉዳይ ለእኔት እኮ ከቤዛ የተረፈ ጉዳይ ኖሮክ። ቆይ ግን ሳሚ፣ ቆይ በዚህ ምክንያት ስንት ሰው ነው መቀጣት ያለበት? ኩቻ፣ አሁንም የሁሉ ነገር ነግሬሽ የቤዛ ህይወት አደጋ ላይ እንደሆነ አልታየሽም ማለት ነው። ስለዚህ ቤዛ ከዚህ አደጋ ውስጥ እስክትወጣ ድረስ ሁላችንም እዚህ አደጋ ውስጥ መቆየት አለብን ማለት ነው። ቤዛ ቤዛ ስትል እኮ በቃ እህትህን ከናካቴ እኮ ረስተሃታል። እኔንስ ልትገላገለኝ ነው። ምን ማለት ነው ልትገላገለኝ ነው ማለት? ማማ የነገረችው መስሎኝ ነበር። ምንድን ነው ማማ ልትነግረኝ? እህቴ ጋር ለመኖር ልሄድ ነው። ምን እየቀለልሽ መሆን አለበት? ከአንተ ጋር እየቀለልኩ ኑሮዬን የገፋሁት እዚህ ነው። ቢያንስ ዘይጄ ሰላሜን አገኛለሁ? ጉቻ እኛን ለማን ጥለሽ እረዳሻለሁ። በጣም ችላ ብዬሻለሁ ችላ ለማለትና ላለማለት እኮ ስሜትን መረዳት ያስፈልጋል። የቱ ጋር እንዳለህ እኮ ማወቅ እንኳን አልቻልኩም። እዛ ስልህ እዚህ፣ እዚህ ስልህ ደግሞ እዛ ነህ። እመኚኝ ከዚህ ሁሉ ውጥንቅጥ ማብቃት በኋላ ግን መጨረሻ የዚህ ጋር ነው የሚሆነው። ይሄ ቢሳብ የማያልቅ ገመድ የሆነ ታሪክ እስኪያልቅ ድረስ ሉሲ ማለቅ አለባት። አሁን ወደ መጨረሻው እየደረሰ ነው። እኔ ግን እንኳን ልትጨርሰው ጭራሽ እየጀመርክ እንደሆነ ነው የሚሰማኝ። ቆይ ለምን ሱራፌል እና ዶክተሩ አብረው እየሰሩ ነው ካልክ በእርግጥም ገና ነህ ማለት ነው። በፍጹም ሁለቱ አብረው ሊሆኑ አይችሉም። እሱም እንደማድረግ አሳይሻለሁ ግን ምን ያደርጋል? ምንም ነገር ለማድረግ የዚህ ሁሉ መፍቻ ቁልፍ ያለው ያ የተረገመ ቅንጅርት ጋር ነው። እሱ ደግሞ የለም፣ የት አባቱ እንደገባ እንኳን አይታወቅም። ይኸውልህ ለመጨረሻ ጊዜ ሱራፌልን ላናግሩ ብሎ ነበር የወጣው ግን ወይኔ ጎርቶት ይሁን እንዴ? ምንም እንደማያደርጉት ተስፋ አለኝ።

ትንሽ ተረጋጋሽ ማ እሺ። የሆነ ጁስ ነገር ስራልሽ፣ ከነጋ ከነጋቁ ምንም ነገር አልቀመሽ። እሺ፣ ወጣ ብለን ነበር። ቆይ ግን እኔ እንደዚህ ተጨንቄ እያለሁ ለምንድን ነው አንተ እንደዚህ መረጋጋት የቻልከው? ምክንያቱም ምንም ነገር ስላላደረኩ እና አሁንም መልካም ባልሽ መሆን ስለማቀ፣ ለምን ተመልሰሽ አይንሽን በጫዋት መጫለሽ። ስለምን ውሸት ነው የምታወራው? እኔ ምንም የዋሸሁት ነገር የለም። እኔ እና አንቺ አብረን ተኝተናል። ምን ነው አልተኛለ እኮ። ወይ በዛ ዶክተርና በዛ ሳሚ ሴራ አው አብረን ተኝተን ነበር። እሺ በዛ ቪዲዮ አስፈራርተሽኝ 200 ሺህ ብር ተቀበልሽኝ አልነበር? አልገባኝም። ስለምን 200 ሺህ ብር ነው እያወራ ያለህው አንተ? ቆይ ለምንድነው በዚህ ልክ እንዲሁ ውሸታ ነው? ሴራ ወይ ዶክተሩ ነው ወይ ደግሞ የዛ ሳሚ ነው። እኔ እዚህ ማንም ልኮኝ አልመጣሁም። በእርግጥ አሁንም ቢሆን ሮቤል ልጄን አግተውብኛል። እባክሽ ሳሮ፣ ምናልባት በልጅሽ አስፈራርቶ ይህንን በይ ካልሽ ሲጀመር ሮቤል ስለ እኔ እናንተ ግንኙነት አያውቅም። ኧረ በፈጠርሽ ሳሮን አታሳብጅኝ። ስለምን ግንኙነት ነው የምታወዱ? ግን እኮ ሮቤል በስልክ ሲያወራ እንደሚያውቀው ሆኖ ነበር። ሰዋራ የነበረው እኔ ነኝ የነገርኩት። መድኃኒት ስጩና ከእሱ ጋር ተኝ ሲለኝ ከዚህ በፊት ከሱራፌል ጋር እንደተኛው እኔ ራሴ ነኝ የነገርኩት። እውነት ነው። እችን ሴጣን አንገቷን በጥሽ ልጥለው ነው። ሳሮን፣ ምናልባት ሱራፌል እንዳለው ያ የተረገመ ልጅሽን አግቶ እያስፈራራሽ ከሆነ፣ ልጄንም አሁንም እንዳገተብኝ ነገርኳችሁ እኮ። ለዚህ ነው እዚህ ድረስ የመጣሁት። ሱራፌል ልጄ እንደምንም ብሎ እንዲያስመልስልኝ ስለፈለግኩ ማለት። ለምንድን ነው ሱራፌል የሚያስመልስልሽ? ይህን ነገር እንዴት እንደምነግርሽ አላውቅም፣ ግን ማወቅሽ ግድ ነው። ደግሞ የመንገድ ልታመጪ ነው። ከባልሽ ጋር በጣም የቆየ ግንኙነት ነው ያለን። የምን ወሬ ማብዛት ነው? ወደ ገደለው ግቡ እንጂ። አልገባኝም። ምን ማለት ነው የቆየ ግንኙነት ማለት? ይኸውልሽ፣ ቤዛ እቺ ርኩስ ምንም ነገር ብትናገር እንዳታምኛት። አንዴ እሷ ትናገር። ከዚህ በኋላ ምንም የምትነግርሽ እውነት የላትም እያልኩሽ ነው። ቆይ ለምንድነው አሁንም እያስመሰልክ ያለኸው? እኔ እናንተ ዛሬ ነው ፍቅር የጀመር ነው? እኔም ፈልገ ያሁላ ጊዜ ቡና ቤት ስትመላለስ ሚስት እንዳለ አንድ ቀን ነግረኝ ታውቃለህ? እውነቴ ነው። ሳሩ በአሁኑ ግን ማንም አያስጠልሽ። ስራፌል እሷ ታውራ አልኩ እኮ። ቆይ አሁንም ከኔ ይልቅ እቺን ባለጌ ነው የምታምኛት? ለማንኛውም ሚጣ ልጅ ናት። ምን ወይ ሮሜል፣ ተሳስቻለሁ። ይህን የመሰለ ትዕይንትማ በቪዲዮ ነበር ቁጭ ብዬ ማየት የነበረብኝ። አዎ ሱራፌል፣ ያንተም ልጅ ናት እኮ እየተሰቃየች ያለችው። አንቺ ልክስክስ፣ ከዚህ ቤት ውጭ ልኝ ነው የምልሽ። ቤዛ የእውነቴን ነው እየነገርኩሽ ያለው ትመኝኝ። ዛሬ በዚህ ሰበብ ሳትሆኚ ከዚህ ቤት ብቶ ትቻሻለሽ ልሽ ከፈለግሽ ልጅቷ ስትመጣ ዴኔ ማስመርመር ትችያለሽ። ሰምኛለሽ፣ ከዚህ ቤት ውጭ ልኝ እያልኩሽ ነው። እንዴ ቆይ ለምንድን ነው መውጣው? እየተሰቃየች ያለችው እኮ ያንተም ልጅ ናት። እንዲያውም የትም አልሄድም። በቃ በዚህ ተራ ሴራሽ ማምንሽ መስሮች ነው ጭጭእነዚህ ሰዎች እፍ እተ ፈአይ ከአምስት ዓመት በፊት እኔ እናንተ አልተገናኘንም እኮ። ያኔ እንዴት ትዳር አለ ብላ ልትጠይቅ እንችላለች? ብጠይቅህስ ምን ችግር አለው? ነው ወይስ ያኔም ከቲጂ ጋር ግንኙነት ውስጥ ነበርክ? እችን ሴት በፍጹም አላውቃትም እያልኩሽ ነው ቤዛ። አይዞህ ይሄኛው ያለፈ ታሪክ ስለሆነ ብትነግረኝም አልቀየምህም። እኮ ምንድን ነው መነግርሽ? ሳሮን የተናገረችው ነገር እውነት ነው። ቆይ በምን በምልልሽ ነው የምታምኝ? ቤዛ ከተናገረች ውስጥም አንድም እውነት የለውም። ቆይ እንዴት ነው ያልገባሽ? ይሄ እኮ ተራ ሴራ ነው። አሁንም እንደነገርኩ ነው። ይህንን ነገር ብቻዬን ሆኜ ማሰብ እፈልጋለሁ። በጣም ጥሩ ስራ ሰርተሻል እሺ ልጄን ስጠኝ የምን ጥልፊያ ነው እንዴ ልጅሽ የት ሄድብሻለች ያልከኝን ነገር አደረግኩ አይደል እንዴ ቆይ አንተ ለምንድን ነው እኔ እንዲህ የምታሰቃየኝ እኔ እኮ አላሰቃየውሽም ራሽን እያሰቃይሽ ያለሽው አንቺ ነሽ ያኔ የሰጠውሽን ስራ በትክክል ሰርተሽ ቢሆን የሁሉ ነገር ውስጥ አንገባም ነበረ እባክህን ልጄን ብቻ ስጠኝ ምን አድርገሽ ነው ልጅሽ የምሰጥሽ እሳቱን አራግበሽ ወጣሽ እንጂ እኮ ምንም የተቀጣጠለ ነገር የለም አድርጌ ያልከኝን ነገር አደረግኩ አይደል እንዴ? ቆይ ከኔ ምንድነው የምትፈልገው? ምንድነው ይሄማ? በፍጹም አይሆንም። አይዞሽ አሁን ተረጋጊ። በአሁኑ ለቤዛ አይደለም። ቆይ ግን እንዲሁም መንቀን ነው ከአንተ ጋር የተዋወቅኩት። በነገራችን ላይ የእኔ ዋነኛ ጠላቴ ሱራፌል ሳይሆን ሳሚ ነው። ስለዚህ የመድኃኒት ትወስጂና ለሳሚ ትሰጫዋለሽ። ከዛ በኋላ እጅሽን ትወስጃለሽ። ተስማማን እንዴ? ቅንጅርቴ ለማግኘት ይህን የተረገመ ሰው ብከተል ሌላ ጉድር መርከት ይህ ሰውዬ በቃ ቤዛን ካልገደለ አያውቅም ማለት ነው። ለማንኛውም ይህም ነገር በስልክ የተቀርጾ ቢቀመጥ ጥሩ ይመስለኛል። ምን? ሳሚን ጭራሽ አላደርገውም። ምርጫ አንችልም። ይህን መርዝ ለሳሚን ማሰጩ ከሆነ ለልጅ ይሰጣታል። ትሉኛለሽ ይህን ነገር እንደ ምንም ብለሽ ጨርሽው። ያለበለሳ ግን ትንሽን ሲቆርሱ ነው የምገላት። እሺ በቃ አደርጓለሁ። እሺ በቃ አደርጓለሁ። እሺ አደርጓለሁ። አደርጓለሁ። እባክህ፣ እኔ ሳሚን በፍጹም መግደል አይደለም መጉዳት እንኳን አልችልም። ስለዚህ የተባልሽውን ቢካልሽ በልጅሽ ፈርደሻል ማለት ነው አሁንም ሌላ የፈለግከው ነገር ዘዘኝ፣ ሳሚን ግን በፍጹም አይሆንም። ሄሎ፣ ልጅቷን ያልኩ ቦታ ውሰዳት። አሁኑ ነው? ልትወስዳት ነው? እባክህ ልጄን ተዋት። በአሁኑ የመጨረሻ ነው። እኔ ራሴን የማደርገው። እኔ ወደ አልኩ ቦታ አሁኑ ይዛት ሂጅ። ጉዳዩን ከፈጸምከው በኋላ ሬሷን እዛው ትቀብረዋል። እሺ እሺ በቃ የፈለከውን አደርጋለሁ እሺ እሺ በአሁኑ ግን እንደ ባለፈው ልታታልኝ ከሞከርሽ አላታልልም እባክህ ልጅ ምንም እንዳታደርጋት ልጅቷ የነበረችበት ቦታ መልሰ አስቀምጣት እደውልልሀለሁ ሳሚ ምን ልታረጊ ነው ድጋሚ የቤዛንያውን ልታጠፊ ነው ንገሪኝ አንተ ምን አይነት ጭራቅ ርኩስ ሰው ነህ ግን ቤዛ ካልሞተች ይህን ነገር መቼ አታቆም ማለት ነው ማለት አይደል? ጭራሽ ጭራሽ እጄን ታነሳለህ? እርዱኝ፣ እርዱኝ! ሰማኛለህ ብፈልግ አሁኑኑ ኑ አናተን ብዬ እገላግላለሁ። በላ ተኩስ። ዳግመኛ ይሄን ዕድል ታገኘው ስለምትችል ተኩስ። አሁን ከዚህ ሂድልኝ። ቅንጅርቲን የት ነው ያደረሳችሁት? አላውቅም። አሁን ግንባረን ብዬ ሳልደፋ ከዚህ ሂድልኝ ብያለሁ። ድጋሚ ቤዛ ለመግደል ነው መርዙን የሰጣት ለሳሮን? ቤዛን ሳይሆን አንተን ለመግደል ነው መርዙን የሰጠዋት። ምን አይገርምም? ተስማምታ ነበር። አንተ ልጅ ግን ምን አይነት እድለኛ ሰው ነህ። የሰውን ነፍስ ብቻ ሳይሆን የራስህንም ማዳን ትችላለህ። እባክህ። አንተ ውሻ እንዳትንቀሳቀስ፣ ግንባረን ነው በትንልን። ይኸውልህ፣ በእንዳንተ አይነት እርካሽና ትንሽዬ ሰው እስር ቤት መግባት አልፈልግም። ካስገድልኪኝ ግን አደርገዋለሁ። አንቺ ብልቃቱ ስጪ! ብልቃቱ ስጪ! ብልቃቱ ስጪ!

ብዙ የተጎዳችው ጨረፍ ያደርጋት ጥይት ነው። በጥይት አንቺ በጥይት ተመተሽ ነው እንዴ? እባክሽ ሳሩን አታስጨንቂ። ደምሽ እየፈሰሰ እኮ ነው። ሐኪም ቤት እንዲህና መታከማለብሽ። አልሰማሁም እንዴ? ፖሊስ በጉዳዩ ላይ ከገባ ልጅሽን ታጫታለሽ ብሎኛል። ሆስፒታል ከሄድኩ ደግሞ ከማከማቸው በፊት ብዙ ጥያቄ ነው የሚጠይቁኝ። እና ደግሞ ሳውራ የደከመኝ ነው። ሮቤል ሮቤል ማለት ያ ዶክተር ተብዬ ሆኖ አይደለም። እሱ ነው እንዴ? በሽጉጥ በሽኩት ይመታሽ ነገሩኝ እንጂ ከሁለት አንዳችሁ ምን ነው ዘመመተሉት ወይኒ አረ፣ እባካችሁን ለጤና አድኑልኝ እባካችሁን። አረ ሳሚ፣ ልጅቷ እያለ አባት ነው የሆነ ነገር አድርግ እንጂ። አረ ሮቤል ደውሎ እዚህ የሚያክመኝ ዶክተር እልካለሁ ብሎኛል። ለምንድን ነው የማይመጣው? የት አለሽ? ያሶዬ አንቺስ ስሞሽን እንደ ይመጣው ሐኪም ቤት እንሂድና ታከም ይልቅ አልሄድም አልኩህ እኮ ይበልጡን አንተ አታድክመኝ። እኔ እኮ መጀመሪያውንም ተነግሬ ነበር፣ ይሄ ነገር በየተራኛንም ሳይጨርሰን በቃ አያልቅም ብያለሁ እኮ እ ቆይ እናንተ ለምንድነው አልፋችሁም አትቀመጡት? ለምን እንደዚህ አደረግ? ለምን ቆይ፣ ግን እኔ ምንድነው ጥፋቴ? ለምንድን ነው እንደዚህ እየተቀጣሁ ያለሁት? ምንድነው ያደረግኩት? ምንድነው ኃጢአቴ? ፈጣሪ ሆይ አሁንስ ሞቴን ተመኘው። ለሁሉም ስል በሞት ሁላቸው ዶክተር እያስፈራኝም ነው። ቆይ እሱ ማን ስለሆነ ነው? ሲፈልግ ሰው በሽጉጥ ይመታል፣ ሲፈልግ ሰው ያግታል፣ ሲፈልግ ሰው ይገላል፣ ሲፈልግ ሐኪም ጠርቶ ሰው ያድናል። እንደ ቆይ እሱ ምንሆን ማን ነው? ብቻ ለምንድነው መንግስት የሚሆነው? ሳሮን እኮ ለእኔ ብላ ኮ ችግር ውስጥ የገባቸው በእኔ ምክንያት ነው። በአንተ ጦስ ያልተደቆሰ ሰው አለ ሲጀመር? እኔ ነኝ። ያኔ እዛቤት ሰሊልኝ ብዬ ባላስገባት ኖሮ እዚህ ሁሉ ጦስ ባትገባ ነበር። ቆይ ለምንድን ነው አሁን ልጇን ያገተባት ቤዛን መረዛ ልትገላት እንደነበር እኮ ነግራኛል። ቆይ ግን ያ ሙከራ ከሽፏል አይደል? በድጋሚ ሊያረገው ነበር። ምን? ያ የተረገመ ሰው አሁንም መርዙን ሲሰጣት ደረስኩበት። እኔ ልታጠፋኝ እኮ ነበር በመርዙ። ምን? እኔንም በፍጹም አላምንም። በእርግጥም ሴራቸው ላይ እንደደረስኩ አውቀዋል። አሁንም እዚህ ጉዳይ ሱራፌልን እያስገባህ ነው። ሲጀመር እኮ ቅንጅርቴን የደበቀው ሱራፌል ነው። አንተ ለምንድን ነው ዶክተሩ ጋር ምትሮጠው? እኔ ግን ከሱራፌል ይልቅ ያ ዶክተር ነው ቅንጅርቲን የደበቀው ብዬ ሰላመንኩ። በድብቅ እየተከታተልኩት ነበር። ለካ ለራሴ የተጠመደልኝ ሌላ ወጥመድ ነበር። እሱን ስከታተል የራሴ ወጥመድ ላይ ደረስኩ። እና ስለ ቅንጅርቲ ጠየቅከው? ምንም እንደማያውቅ ነው የነገረኝ። እስኪ አስቢው፣ ቅንጅርቲ የሱራፌልን ድብቅ ሚስጥር ለማጋለጥ ሲሄድ በዛው ጠፍቶ ቀረ። እና ታዲያ ዶክተር እዚህ ውስጥ ምን አገባው? እርግጠኛ እኔ ሱራፌል ስለ ጉዳዩ ለዶክተር በደንብ ነግሮታል። ለዛ ነው ቅንጅርቲን ወስደው የሰወሩት። እኔ ውልሽ ከሱራፌል ይልቅ ያ የተረገመ ዶክተር ሌላ የተሻለ ጉልበት እንዳለው ይሰማኛል። እኔ ግን አሁንም እዚህ ጉዳይ ውስጥ ፖሊስ ቢገባበት ባይ ነኝ። ኩቻ የቤዛ ሕይወት አሁንም አደጋ ላይ ነው ያለው። የሳሮ ልጅ ጠፍታለች፣ ታግታለች። ቅንጅርቲ የታባቱ እንደገባ እንኳን አይታወቅም። ይግደሉት፣ ይሰውሩት፣ ምንም የምናውቀው ነገር የለም። እንዴት ነው ፖሊስ ጋር የሚሄደው እና ይሄንን ሁሉ እንቆቅልሽ እኛ ብቻችንን መፍታት እንችላለን። ፖሊስ ጋር ከሄድኩ ጉዳዩን ከመጀመሪያው ጀምሮ ነው ምጀምረው። ማለት አልገባኝ እነሱ ራፌል ቤዛ ሊገሏት የዛን ጊዜ ሲያቅዱ የቀረጽኩት የነበረው ቪዲዮ አሁንም ድረስ ጪል ያለ ምን ዶክተሩም ያንን የመርዝ ብልቃጥ ለሳሮን ሲሰጣት የሚያሳይ ቪዲዮ ድጋሚ ጪል ያለ እና ሁለቱንም በዚህ ቪዲዮ አሳልፈ ልሰጣቸው ነው። አላውቅም፣ ግን የሳሮን ልጅስ ያቺን ሕፃን ያቺን ሚስኪን ቢገሏትስ? በዚህ መሃል እርግጠኛ ነኝ ይህንን ነገር ካደረግ ይሄ ዶክተር ተብዮ በእልህ ተነሳስቶ ልጇን ይገልባታል። አሁን ቆይ፣ ምንድነው ማድረግ ያለብኝ ነገር? ሳሚ፣ እኔም እኮ ግራ ገብቶኛል። ግን ደሞ በቃ ለፖሊስ ከማሳወቅ ውጪ ምንም አይነት አማራጭ የለም። እሱንማ ለማድረግ ቤዛ ታስፈልገኛለች እኮ። ምን ላድርግ? ይሄ ሁሉ ነገር እያደረኩኝ እንኳን ልታምነኝ ፍቃደኛ አይደለችም። በዚህ ሁሉ መሃል ይሄ ሁሉ ማስረጃ አምጥሽ እያቀረብኩላት አሁንም ድረስ የምታምነው ሱራፌልን ነው። እሱ ስር ነው ያለችው ሲል ያደርግ የሆነ ነገር። ቆይ ምንድን ነው? አልገባኝም። ቆይ የሆነ ዶክመንት ነው። የቤቱ ካርታሉ ምን ምን ነው? ደነገጥክ? ለነገሩ ስራህን ስለምታውቅ እንዴት አደነግጥ። ስለዚህ በስምሽ ያዞርኩልሽን ካርታ ሄደሽ አረጋግጠሻል ማለት ነው። አንተ መጠርጣሪ ልክ ነበር ማለት ነው እኮ። የኔም ችግር እሱ ነው፣ እኔን ያለማመንሽ እና አንቺ እኔን ሳታምኝ፣ አንቺ እንዴት እንዳምንሽ ጠብቀሽ ነበር። አንተ ግን ምን አይነት አታላይና ውሸታም ሰው ነህ! እንዴት በሀሰተኛ ሰነድ ቤትሽን መልሼልሻለሁ ትለኛለህ? ምክንያቱም እኔም አንቺን አለመንኩሽም ነበር። አንቺ የሁልጊዜ ፍላጎትሽ ቤትሽን በእጅሽ ማስገባት አልነበር ቤትሽን በእጅሽ ካስገባሽ በኋላ እኔን ከህይወትሽ ብታሰጭኝስ? እመኔ፣ ለዚህ ስራ በጣም ብዙ ዋጋ ትከፍላለህ፣ አንተ ከሃዲ። ድሮም ሳሚ የሚለኝና ለመስማት ነው የጎዳኝ። እባክሽን ቤዛ ተረ ይህን ስራ ከማድረግ በፊት ያንን ሳሚ ማስወገድ ነበረብኝ። ይሄ ሁሉ ሴራ እሱ እንደሆነ አውቃለሁ። አሁንም በዝምታ አላ ለዚህ ስራው ዋጋው መክፈል አለበት።